ሰላም ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ይህንን መልእክት ለምትሰሙ ለሁላችሁ ይሁን። እግዚአብሔር ፈቅዶ ደግሞ በ2018 ዓመት በዚህ አይነት መንገድ ተገናኝተናል። በጣም ደስ ብሎኛል። እንደገና ይህንን አገልግሎት ደግሞ እድል ስላገኘው የእግዚአብሔር ቃል ድናይ የእግዚአብሔር ምሕረት ቸርነቱ ስለበዛልን እግዚአብሔር እጅግ አድርገን እናመሰግናለን። ዛሬ አብረን ከኔ ጋር የእግዚአብሔርን ቃል አንደበትን ስለመክታት ወይም አንደበትን ስለመቆጣጠር በሚል ርዕስ የእግዚአብሔርን ቃል አብረን የምናይ ይሆናል። ለመነሻ ያክል ከያዕቆብ መልእክት ምዕራፍ ሶስት ላይ ከቁጥር ጀምሮ ያለውን ክፍል እናያለን። ወደ ክፍሉ ከማለፋችን በፊት ግን ለእግዚአብሔር ቃል ክብር መንፈስ ቅዱስ ለልባችን እንዲያስተምር ሁላችንም እንጸልያለን። የዘላለም ቅዱስ እግዚአብሔር ይህንን እድል ደግሞ እንደገና እንደገና ስላገናኘን ስለሰጠን እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ስም እናመሰግንሃለን። ክብር ሁሉ ለታላቁ ስምየሁ እግዚአብሔር ሆይ በዚህ በአንደበታችን እግዚአብሔር የዘላለም አምላክ ለክብር እንድትጠቀምበት እግዚአብሔር ሆይ ለአፌ ጠባቂ አድርግ እንዳለ ባሪያ ዳዊት፣ እንድትረዳን እንድታስተምረን፣ ለሰሚም ለተናጋሪም ጸጋን የምትሰጥ አንተ ነህ። ቃልህን ግለጥልን፣ አስተምረን፣ ተናገረን። እግዚአብሔር ሆይ መንፈስ ቅዱስ በዚህ ጉባኤ አሁንም ስላለ ከዚህ መልእክት ጋር ይህንን መልእክት ለሚሰቡ ሁሉ እግዚአብሔር የህይወት መርህ እንዲሆንላቸው በጌታ በኢየሱስ ስም ጸልያለሁ። አሜን። የእግዚአብሔር አምላካችን ስም የተባረከ ይሁን። የያዕቆብ መልእክት ምዕራፍ ሶስት ከቁጥር አንድ ጀምሮ ያለውን ክፍል አነባለሁ። ከማንበቢ በፊት ግን አንድ ጥያቄ ልጠይቃችሁ እፈልጋለሁ። እንግዲህ ይህንን መልእክት የምሰሙ አባቶች፣ እናቶች፣ ወጣቶች ልትሆኑ ትችላላችሁ። ጥያቄ ምንድን ነው? ከተወለዳችሁ እስካሁን ቀን እስካሁኗ ይህንን መልእክት እስከምሰሙበት ቀን ድረስ ለተናገራችሁት መልካም ጥሩ ቃሎች አስር አስር ብር ይከፈላችሁ ብትባሉ፣ ልብ አድርጉ። ለተናገራችሁት መልካም ቃሎች ከተወለዳችሁ እስካሁኗ ቀን ድረስ ለተናገራችሁት መልካም ቃሎች አስር አስር ብር ይከፈላችሁ ብትባሉ፣ ከዛ ደግሞ ሁለተኛው ጥያቄ ልክ እንደ ቀድሞ ከተወለዳችሁ እስካሁን ቀን ድረስ ለተናገራችሁት መጥፎ ቃላት፣ መጥፎ ንግግሮች ደግሞ አምስት አምስት ብር ይቀነስባችሁ ብትባሉ ሀብታም የምትሆኑ ይመስላችኋል? ባለጠጋ የምትሆኑ ይመስላችኋል? ምን ይመስላችኋል? መልሱን ለእናንተ ተዋለሁ። የእግዚአብሔር ቃል ምን ይላል? ስለ አንደበት፣ ያዕቆብ ምዕራፍ 3 ቁጥር 1 ጀምሮ፣ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሆኑም። ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። ሁላችንም በብዙ ነገር እንሰነካከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው። ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። ወይም መርከቦችን ተመልከቱ። ምንም እንኳን እጅግ ትልቅና በኃይለኛ ነፋስ የሚነዱ ቢሆኑም የመርከቡ ነጂ በትንሽ መሪ ወደሚፈልገው አቅጣጫ ይመራል ይምራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለች በታላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት እንደ ተቃጥሎ እንደሚጠፋ አስተውሉ። ምላስም እንደ እሳት ናት። በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረግሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች። ራሷን በገሃነም ትቃጥላለች። ማናቸውንም አይነት እንስሳት፣ አዋፍ፣ እንዲሁም በምድር ላይ የሚሳቡና በባህር ውስጥ የሚኖሩ ፍጥረታት ሁሉ መግራት ተችለዋል፣ በሰውም ተገርተዋል። ነገር ግን ምላስን መምራት መግራት የሚችል ማንም ሰው የለም። የሚገድል መርዝ የሞላባት የሞላባትና እረፍት አልባ እረፍት የሌላት ክፉ ነገር ናት። በምላሳችን ጌታን አብን እንባርካለን በእርሷም ለእግዚአብሔር አምሳል የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞች ሆይ ይህ ሊሆን አይገባም። ከአንድ ምንጭ ጣፋጭ ውሃ፣ መራራ ውሃ ይመነጫልን? ወንድሞች ሆይ በለስ ወይራን ወይንም በለስን ሊያፈራ ይችላልን? እንዲሁም ከጨው ውሃ ጣፋጭ ውሃ ሊገኝ አይችልም። አሜን። ይህ የእግዚአብሔር ቃሉ መጽሐፍ ቅዱስ፣ በንግግር ምክንያት መልካም ባልሆኑ ንግግሮች ምክንያት ትውልድ ጠፍቷል። እግዚአብሔር ካሰበለት በረከት ጎድሏል። ቀጥታ ወደዚህ ክፍል የገባውበት ምክንያት ያዕቆብ የሚነግረን በአንደበታችን ማለት በሰውነታችን ክፍል ያለች እሳት ይላል ምላሳችን በዚህ አንደበታችን እግዚአብሔር እንባርካለን። አንተ ቅዱስ ነህ፣ አንተ አያለ አንተ ልዑል ነህ እንላለን። በዚሁ አንደበታችን ደግሞ ወንድማችንን እናማለን፣ ያልተገባ ንግግሮችን እናገራለን፣ እንራገማለን፣ ርኩስ ነገር ካፋችን ይወጣል። የበረከት ነገር ምን እናገራለን? ያዕቆብ ሊል የሚፈልገው መልእክት እንደዚህ ሊሆን አይገባም፣ አይቻልም። ምክንያቱም እንዴት ሊሆን ይችላል? ከአንድ ምንጭ ጣፋጭ እና መራራ ውሃ አይችሉ ለሰውነት የሚስማማ እና የማይስማማ ውሃ አይችሉ ብሎ ይናገራል። እናንተ ቅዱሳን ይህን መልክት የምትሰሙ አንደበታችንን ምን ያህል እየገራን ያለ ነው? በታችን ምን ያህል ጥንቃቄ እያደረግን ያለ ነው ሰዎችን ስንናገር ይህንን መልእክት የበለጠ የሚያብራራልን በዘሁልቁ መጽሐፍ ምዕራፍ 13 እና ምዕራፍ 14 ላይ ያለው ክፍል። እዚህ ክፍል ላይ በምዕራፍ 13 ላይ እግዚአብሔር ለሙሴ የሚያዘው ትእዛዝ አለ እና ይሄ ትእዛዝ ምንድን ነው? እሱ ሄደው ሰላዮች የሚሰልሉ ሰላዮችን ከአስራ ሁለቱ ነገድ እንዲዘጋጅ ብሎ ያዛልና ከዛ ሰላዮቹ ደግሞ የተሰጣቸው መመሪያ አለ። መመሪያው ምንድን ነው እሱ የሚሰልሉት ምድር ከተማይቱ ምን አይነት ነች? የተመሸገ ከተማ ነው ወይስ ደግሞ የታጠረ ከተማ ነው? በጣም ብዙ መመሪያዎች። አፈሩስ ምን አይነት ነው? ለም ነው፣ ፍሬ ያፈራል ወይስ ደግሞ ደረቅ ነው፣ በረሃማ አሸዋ ነው እና ይህን ሁሉ የሰዎቹስ ሁኔታ እንዴት ነው እና የከተማይቱ እንዲሁም ደግሞ የተተከለው ዛፍ ፍሬ አለው ወይስ የለውም። ፍሬ የሚሰጥ ነው ወይስ የሚያጭነግፍ? ይህን ሁሉ የሰላዮቹ የተሰጠ መመሪያ ነበር። ስለዚህ ይህን መመሪያ 12 ከ12ቱ ነገዶች በጣም ሊሰልሉ የሚችሉ ሰዎች 12 ሰዎች ተመረጡ። ከ12ቱ ሄደው ለአርባ ቀን ሙሉ ከተማይቱን ሰልለው አይተው መጡ። ሪፖርት ሊያቀርቡ ለአሁን ላሉት ለእስራኤላውያን ሕዝብ አሁን ወጥቶ ለውጊያ ለሚዘጋጀው ህዝብ የመጣ መልእክት ነው ይሄ መልእክት። ስለዚህ ከአርባ ቀን በኋላ ፍሬ ይዘው መጡ ይላል እግዚአብሔር ቃል እና ያቺን ሊሰልሏት የሄዱት ሀገር የእሷን ፍሬ ይዘው መጡ። ማህበሩ የሚጠብቀው ሪፖርት አለ ከፍሬው የሚበልጥ ሪፖርት። የእስራኤል ማህበር ሪፖርቱ ምንድን ነው? አይተው ስለመጡት ነገር በነገራችን ላይ ይሄኛው ሰላሳ ዘጠነኛ ዓመታቸው ላይ ናቸው እና ወደ ከነአን ለመግባት እውነቱን ወተትና ማር ወደምታፈሰው ምድር ለመግባት የቀረቡበት ሰዓት ነው። ስለዚህ ይሄ ሪፖርት በጣም ወሳኝ ነው እና ከአስራ ሁለቱ ግን አስሩ ነገድ ቀደም ብሎ መናገር ጀመር። ከአስራ ሁለቱ ነገዶች ንግግራቸው ምንድን ነው? ምድሪቱ መልካም ነች፣ ፍሬዋ ጣፋጭ ነው። በጣም የሚበላ አላት፣ በጣም ለምን ነች። ግን ሰዎቹ ክፉ ናቸው። እኛ አሉ እኛ በእነሱ ፊት እንዳንበጣንን እኛ በእነሱ ፊት እንዳንበጣንን። ልብ አድርጉ፣ ያኖራቸው ያወጣቸው እግዚአብሔር ነው እየመራ ከክፉ ሁሉ የጠበቃቸው እግዚአብሔር የእግዚአብሔር አብሮነት የእግዚአብሔር ታዳጊነት አልጠራም። ማህበሩ ምንም ማለት ነው። አስሩ ሪፖርት ሲያቀርቡ ስለ እግዚአብሔር አብሮነት፣ የእግዚአብሔርን ጣልቃ ገብነት፣ እግዚአብሔርን ጥበቃ አልተናገሩም። ዝምን። ያ እና ይህንን ሪፖርት የሰማ የእስራኤል ማህበር ሁሉ ይላል እግዚአብሔር ቃል ሁሉ አለቀሰ። ልብሱን እየቀደደ ያለቀሰ ብዙዎች አዘኖ ልባቸው ተሰበረ። ከዚያ ምን አሉ? እግዚአብሔር ሊጨርሰና ወጣ። ተመልከቱ የንግግር ጥልቀቱን ምን ያህል የሰው ልብ እንደሚያወርድ፣ እምነት እንዴት እንደሚያጠፋ፣ እንዴት ከእግዚአብሔር ቤት እንደሚያጎድል፣ ከእግዚአብሔር ዕቅድ እንዴት እንደሚያጎድል፣ ከእግዚአብሔር ሐሳብ እንዴት ፈቀቅ እንደሚያደርግ። ለእኛ ያቃተን እግዚአብሔር አያቅቱ። ለእኛ የከበደን እግዚአብሔር አይከብዱ። በሚገጥሙን ፈተናዎች በሚገጥሙን መከራዎች ውስጥ የእኛ ምላሽ ምንድን ነው? ነገር ግን ሁለት ሰዎች ኢያሱና ካሌብ ሁለቱ ሰዎች ከይሁዳ ነገድ ካሌብ አለ፣ ከኤፍሬም ነገድ ኢያሱ አለ። እና እነዚህ ሁለቱ ግን ኖ ኖ የእስራኤል ማህበር እንደዚህ አይበል፣ እንደዚህ ብሎ አይናገር፣ እግዚአብሔር ከእኛ ጋር እነሱ ለኛ እንደ እንጀራ ሆናሉ እንጂ እኛ ለነሱ እንዳመጣ ሆነም የምንጨፈልቅ አይደለንም። ለምን እግዚአብሔር ጋር አለን፣ ያወጣን እግዚአብሔር እንደዚህ መሄድ ሌሊት ሆና አይደለም። ነገር ግን መጽሐፍ ቅዱስ ስታነቡ ዘኍልቍ ምዕራፍ 14 ላይ ሪፖርቱን ይዘው የመጡ ፍሬ ይዘው የመጡ የወይን ፍሬ ይዘው የመጡ የሚበሉ የተለያዩ ፍሬዎችን ይዞ መተሸክሞ ይዞ መተው አንወርስም የሚል አለቀልኝ የሚል ፍሬው መልካም ነው። ፍሬ ይዞ አኛ በቃ አለቀልን እግዚአብሔር እዚህ ያደረሰን ሊያስጨርሰን ነው የሚል ንግግር፣ ምን ያህል ክፉ ንግግር ነው ይህ። ከሰው ጋርም ከእግዚአብሔር ጋርም የሚያጣላ በጣም መልካም ያልሆነ ንግግር። እግዚአብሔር ቃል ሲናገር ዘውልቁ ምዕራፍ 14 ላይ ሪፖርቱን ይዘው የመጡ ሁሉ አለ ተቀሰፉ ይላል። ለካ መልካም ንግግር አለመናገር የእግዚአብሔርን ክብር መሰወር እግዚአብሔር እንደሌላ አስመስሎ መኖ እግዚአብሔር ይቀስፋል ማለት። ቀጥታ ወደ መልእክቱ ደግሞ እንመለስ። ያዕቆብ ምን ይለን ፈልጎ ነው? አንድ የምትሳት ነው። ይህንን መልእክት የምትሰሙ በህይወት ዘመናችሁ ሁሉ ከተወለዳችሁ እስከ አሁኑ እስከ ይህንን መልእክት እስከምትሰሙበት ጊዜ ድረስ ከልባችሁ የማይጠፋው ነገር ሰዎች በእናንተ ላይ የተናገሩት መልካም ንግግር አይደለም፣ በናንተ ህይወት ላይ የተናገሩት መጥፎ ንግግር እስካሁን ድረሳል። አንተ ማትረባ አንቺ ማትረቢ ብሎ የተናገሩን የስንፍና ንግግር ቃሎች እስካሁን ድረስ እንትና እኮ እንደዚህ ብሎኛል፣ አንረሳውም። ሁሌ በልባችን ውስጥ አለ። እንትና እኮ እንደዚህ ብሎኛል፣ የሆነ ጊዜ ብለን እናስታውሰዋለን። የተመታነውን ግን አናስታውሰው። ለምንድን ነው ሱ ይሄ እንዲህ እንዲቀመጥ ያደረግ? አንደበት ምን ያህል በህይወታችን ውስጥ ቦታ እንዳለው በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ በአንደበታችን አንዋደድ ይላል። በእግዚአብሔር ቤት ውስጥ እሁድ እሁድ ለአምልኮ ስትመጡ፣ ቅዱሳንን ስታገኙ፣ ሰላም ስትባባሉ፣ በምን አይነት ስሜት በምን አይነት የፍቅር ግለት ነው ሽንገላ የሌለበት ነው እውነት፣ መንፈስ ቅዱስ ያንን ሲያይ ደስ የሚሰኝበት ነው? ወይስ ደግሞ በልባችን ስለዛ ሰው መልካም ነገር ሳይኖረን ሰዎች ምን ይሉኛል ብላችሁ ነው እግዚአብሔርን ሰላምታ የምትለዋወቱት። እግዚአብሔር ቃል ደግሞ እንደዚህ እንዳታደርጉ ብሎ ያዛል። በአንደኛ ዮሐንስ ራፍ 3 ቁጥር 18 ላይ በአንደበታችን አንዋደድ ይላል። በዚህ በያዕቆብ መልእክት ላይ መለስ ስንል ያዕቆብ አንደበትን በሶስት ነገሮች ይመስለዋል። የመጀመሪያው አንደኛው ልጓም ይላል፣ ለፈረስ ልጓም። ግዙፉን ፈረስ በልጓም መቆጣጠር እንችላለን ይላል። ሁለተኛው መርከብን ይላል። መርከብ ትልቅ ግዙፍ የሆነ ሲሆን ያንን ትልቅ ግዙፍ የሆነውን መርከብ የምታንቀሳቀሰው ትንሽ መሪ ነች። ሶስተኛው እሳት፣ እሳት ጥቂት ነች። ትልቁን ጫካ ማቃጠል የምትችለው ጥቂቷ አንድ ክብሪት ለብዙ ነገር ውድመት ትበቃለች። ምን ማለት ነው? ዛሬ ከእግዚአብሔር ቤት የሚጎሉ ሰዎች ተመተው ሳይሆን ከስንፍና ንግግር የተነሳ ይህን። መልእክት የምትሰሙ እናንተ ቅዱሳ ምናልባት ሳታውቁ ማውቃችሁን የምት መልካም ያልሆነ ቃል የተናገራችሁ ባካችሁ ሂዱና ይቅርታ ጠይቁ ለተናገራችሁ። ይሄ የንስሐ ጊዜ። መንፈስ ቅዱስ እየተናገረስ ቢሆን አሁን እየተናገረ ቢሆንስ? መልካም ላልሆኑ ቃላቶች ለተናገራችኋቸው። እንዲሁ ደግሞ በመጽሐፍ ቅዱሳችን በብሉይ ኪዳን በዳዊት ዘመን አቤሴሎም የዳዊትን መንግስት እንዲከፍል ካደረጉ ሰዎች መካከል አንዱ አኪጦፌል ይባላል። የአኪጦፌል በጣም የሚገርመኝ አኪጦፌል ምክር ሲጠየቅ እንደ እግዚአብሔር ቃል ይጠየቅ ነበር ይላል። በጣም ገባር ሰው፣ ንግግሩ ገባር፣ አንደበቱ ገባር። አኪጦፌል የእሱ ምክር መሬት ጠባትል፣ እንደ እግዚአብሔር ቃል ይጠየቅ ነበር። በሁለተኛ ሳሙኤል ምዕራፍ 16 ቁጥር 33 ላይ ለምን ካላችሁ አኬጦፌል የተናገረው ነገር በጣም ከባድ ነው። ምንድነው ከባድ ያደረገ አንደበቱ ኪሎ አይደለም፣ ክብደቱ አይደለም፣ አንደበቱ ከባድ ነው እና ዳዊት እግዚአብሔርን ሲለምን በመዝሙረ ዳዊት መዝሙር 141 ቁጥር 3 ላይ ለአፌ ጠባቂ አድርግ የከንፈሮቼንም መዝጊያ ጠብቅ። እንዲህ ብለን መጸለይ ይገባናል። በእርግጥ አንዳንድ ጊዜ ስንጎዳ፣ ስናዝን ለጎዱን ሰዎች ምላሽ እንዲሆን ብለን የምናስባቸው የስንፍና ቃሎች ናቸው። ግን እግዚአብሔር መንፈስ ቅዱስ እንደዚህ አይልም። በቃሉ የእግዚአብሔር ስለው መልሱ የእግዚአብሔር ስለው ስንወጣ ስንገባ ቤት ውስጥ፣ በስራ ቦታ፣ በየትኛውም ሁኔታ አንደበቶቻችን ልንገራ ይገባል። በተለይ እኛ አማኞች የክርስቶስን ስም የተሸከመ አንደበታችን ልንገራ ይገባል። የእግዚአብሔር ቃል ነው የሚናገር እሳት ነው ይላል። አንደበት እሳት ነው፣ ብዙዎችን እያቃጠለ ከእግዚአብሔር ቤት የሚያውቁት ሁልጊዜ ያን ነገር በታሰበ ቁጥር የሚያቃጥል የሚቆጠቁት በቃ ደስ የሚል ስሜት የማይፈጥር። ይህን መልእክት የምትሰሙ ቅዱሳ መንፈስ ቅዱስ ምን እያላችሁ በዚህ ሁሉ ውስጥ እግዚአብሔር መንፈስ ቅዱስ እንዲሰራባችሁ በሙላት ያለመከልከል እንዲጠቀምባችሁ እድል ስጡት። ሙሉ ሰው ሁኑ። ቸርች ስትመጡ መልካም፣ ቤት ስትሄዱ ሌላ ሰው አትሁኑ። ራሳችሁ ነው። ይሄ እግዚአብሔር ቃል። ለዚህ ነው ዳዊት በጣም ከባድ ነገር ስለሆነ ለአፌ ጠባቂ አድርግልኝ፣ ከንፈሮቼን ጠብቅ ይላል ይለምናል። እግዚአብሔር ጸሎት ነው። ይህንን ጸሎት እኛም ቅዱሳለን። ጸል ይከባል። ያዕቆብ እርግጥ ከባድ ነው ይላል። ግን ከባድ ስለሆነ ነው ለእግዚአብሔር ማስገዛት ያለብን፣ እግዚአብሔር መምሰል ያለብን። ዛሬ በንግግራችን ምክንያት ከእግዚአብሔር ቤት የጎደሉ የጠፉ የሉ? እንትና እንደዚህ ብሎ የቀረውት ብለው የቀሩ ሰዎች የሉ? በንግግር ምክንያት በተናገርናቸው መልካም ያልሆኑ ንግግሮች ምክንያት ከእግዚአብሔር ቤት የጎደሉ ሰዎች የሉ? አሉ። ለዛ ማን ነው እሱ መልስ የሚሰጥ ኃላፊነቱን የሚወስደው? ለነዛ ከእግዚአብሔር ቤት ለጎደሉ ሰዎች ክፉ ቃል በክፉ አይመለስም። ክፉን በክፉ ማሸነፍ አንችልም። አልታዘዝም ይህ እግዚአብሔር ቃል የምናሸንፈው በመልካምነት እግዚአብሔር በመልካምነት ይግለጥን። መልካም በሆኑ ንግግሮች፣ መልካም በሆኑ ሀሳቦች ሁሉ እግዚአብሔር ይግለጥን። ዘውልቁ ላይ አስሩ ነገድ ይህንን ቃል ከተናገሩ በኋላ የእስራኤል ማህበር በጠቅላላን ያለቀሰው የጮሁ አለቀልን፣ ልጆቻችን አለቁ። ለምን የተናገሩት? ያዩበት እይታቸው ልክ አልነበር፣ ንግግራቸው ልክ አልነበር? እግዚአብሔር ምን አለ? በቃ ይህንን ህዝብ ጨርሳለሁ አለ እግዚአብሔር። አላመኑኝም፣ ይህን ሁሉ ዘመን ተሸክሜ በእኔ አልተደገፉብኝም። ስለዚህ ጨርሳለሁ። ሙሴ ግን መሃል ገባ። በነገራችን ላይ ሙሴ መሀል የገባው ህዝቡ እሰይ ሙሴ በርታልን የሚል ሙገሳ ስላለ አይደለም። አይደለም ድንጋይ አንስተው ሊወግሩት በተነሱ ጊዜ ነው። ለእነሱ ንስሐ ገባ። ነባካ አታጥፋ፣ ግብፃውያን ምን ይላሉ? በክብር አውጥቷቸው ጨርሳቸው ይሉሃል። እግዚአብሔርን ቁጣ እንዲያመጥ ያደረገው ምንድን ነው? አንደበትን አለመግታት ነው። ለምናየው እይታ የእግዚአብሔርን ክብር አለማንጸባረቅ ነው። እናንተ ወገኖች ይህን መልእክት የምትሰሙ ቀን የተጨመረልን የእኛ አቅም የእኛ ጉልበት የእኛ እውቀት አይደለም። እንዲጨመርልን ያደረገው የእግዚአብሔር ምረት ጭርነት ነው። ክብር ለሚገባው ክብር መስጠት አለብን። እግዚአብሔር አደርጋለሁ ያለውን ያደርጋል። እግዚአብሔር ታማኝ አምላክ ነው። አንደበትን መግታት የሚያቅታችሁ ጸልዩ፣ በመንፈስ ቅዱስ ፊት ጸጋ ይበዛላችኋል። መልካም ንግግር ለስራ ያነሳሳል፣ መጥፎ ንግግር ግን ከሰው መሃል ይለያል። እግዚአብሔር በነገር ሁሉ ይርዳል። ስላስተማረን መንፈስ ቅዱስ ስሙ ይባረክ። እንጸልያለን። ባሪያ ዳዊት ሲናገር ላፌ ጠባቂ አድርግ ለከንፈሮቼ ጠባቂ አድርግ እንዳለ ይህንን መልእክት ለሚሰቡ ሁሉ መልካም ንግግር መናገር ላቃታቸው ሁሉ እግዚአብሔር መንፈስ ቅዱስ የመልካም ንግግር ተናጋሪ ድሃ ለሆኑ ሁሉ በጌታ በኢየሱስ ስም መጸጋ እንድትደግፍ መንፈስ ቅዱስ እንድታስተምራቸው እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስም ስትወቅሳቸው እንዲሰማቸው በጌታ በኢየሱስ ስም እጸልያለሁ። ይሄ መልእክት ለሚሰሙ ሁሉ እግዚአብሔር ለበረከት ይሁንላቸው። ተወቅሰው ከቤት እንዳይጎዱ ተወቅሰው ይቅርታ ብለው እንደገና እንዲታሰቡ በኢየሱስ ስም እጸልያለሁ። መንፈስ ቅዱስ ስምህ ለዘላለም ይባረክ። በናዝሬቱ ጌታ በኢየሱስ ስም አሜን። እግዚአብሔር ጸጋና ሰላም ይብዛላችሁ። በሌላ ጊዜ በሌላ ትምህርት እንገናኛለን። ተባረኩ።